ይሄንን በጣም ነው ግራ የሚገባ። ከራሴ ጋር ሁሉ ትግል ጀምራለሁ ያንን ነገር ላለማረግ። ብድር ስጠይቅ እያላቸው ሲከለክሉ፣ ብዙ ነገር ስጠይቅ አቅማቸው እየቻለ እምቢ ሲሉ ነው የምርት ተስፋ የምትቆርጠው። ያችን ሰዓት ነው። ይህ ማናችንም አሁን እዚህ ጋር የሚያዳምጡት ሁሉ የእውነት ሊመሰክሩ ይችላሉ። ማንም ቀን ሶስት ቀን ወይ ሁለት ቀን አድሮ እግዚአብሔር ነው ተስፋ የሚል ሰው ካለ እውነት እውነት እኔ መሰክርለታለሁ። ምክንያቱም ያለህን ነገር ባሟጠጥክ ቁጥር የእውነት እግዚአብሔር የለም ወይ ወደ ማለት ነው የምትሄደው። ቤተሰብ አለኝ ግን ይርቀኛል። ብቻ አላውቅም ምን ማድረግ እናለብኝ። ሰላም፣ እንዴት ነው? አይሰማም? <laughs> ይሰማላ። ኦኬ እሺ። በጣም አዎ። እኔ ግን ያው በከባድ ሁኔታ ውስጥ ነው ያለሁት፣ ማለት ያው በመከራ ውስጥ። መከራ ስል ደግሞ ያው እግዚአብሔር ከሰማይ በታች የሰጠኝ የኑሮ የመጀመሪያ ነው ልልህ ይገባል። ማለት በቤተሰብ በሁሉም ሁኔታ እና አንዳንዴ ምን ማድረግ እንዳለብኝ ሁሉ አላውቅም። እሺ ማን ነበር ስምሽ? ያው የልጄ ስም ነው ይሄ፣ ያው የልጅ እናት ነኝ። ለዛ ነው። አንቺ ማን ብለ ነው የምትጠራው እኔን? ቤቲ በለኝ እሺ፣ ቤቴ እና በጣም ግልጽ አድርገሽ ንገሪ ነው ምን አይነት ችግሮች ውስጥ ያለሽው። አሁን እኛ እዚህ በቻሉ አቅም ይዚ ውስጥ ያሉት ወንድሞቻችን ገድተው በክርስቶስ ኢየሱስ ቃል ካሉበት መከራ ካሉበት መጥፎ ለመምድ ካሉበት መጥፎ የሆነ ሁኔታ ነፃ እንዲወጡ ነው፣ በቻሉ አቅም ሁ እንዲ አይነቱ መራት በሬጀ እና ቤቴ ያለሽ ምን አይነት ከባድ ሁኔታ ውስጥ ነው ያለሽው? መጥፎ ልምምድን ከሆነ ምን አይነት መጥፎ ልምምድ ውስጥ ነው ያለሽው? እሱን ነገር እስቲ እንደምን አድርገሽ እንገናኝ። ያው አንደኛ በስራ በጣም መከራ ፈተና ይበዛብኛል። ሁለተኛ በኑሮ በከባድ ሁኔታ ውስጥ ከቤተሰብ ጋር ብዙ አይደለውም፣ ብቻዬን ነኝ። ማለት በቃ አላውቅም። አንዳንዴ ለምን እንደሆነ ሁሉ አይገባኝም። ምን ሆረው ለልጄ ስል ይመስልኝ። ምናልባት የሰው ልጅ የሰውን ታሪክ ሊቀይር አይችልም፣ እግዚአብሔር ግን ይችላል። የኔን ሕይወት ማንም ሰው ሊቀይረው አይችልም፣ ችግሬንም ሊፈታ አይችልም ችግር የመፍታት የሚችለው እግዚአብሔር ብቻ ነው ብዬ ነው። አንዳንዴ ለሰዎች በነከርኳቸው ቁጥር ይርቁኛል። ለምን እንደሆነ ራሱ አላቅም? ቤተሰብ አለኝ ግን ይርቀኛል። ብቻ አላውቅም ምን ማድረግ እናለብኝ። አይዞሽ፣ እሺ። በመጀመሪያ ስላወቅንሽ ስላገኝንሽ እጅግ በጣም ደስ ብሎናል። ለአደምጥሽ የፈለግኩበት ትልቁ ሪዝን ምንድን ነበር ያው መጥፎ ልምዶች ውስጥ በጣም መጥፎ አይነት መንገዶች ውስጥ እየተጓሽ ያለሽ እህት መስለሽ ነውና እንዲህ አይነት ችግሮች እውነት ለመናገር እጅግ በጣም በጣም ብዙ ሰው ጋር ያሉ ችግሮች ናቸው። ምን አለ መሰለሽ ቤቴ፣ በጣም ከባድ ጊዜያቶችን እያሳለፍሽ ነው። ይሄ በጣም ግልጽ ነው። በተለይ እናት ሆነሽ፣ በዛ ላይ ደግሞ የልጅ እናት ሆነሽ አይደል? ልጅ ወልደሽ እናት ሆነሽ፣ ሴት ሆነሽ፣ በስራ ከባድ ፈተና ውስጥ መግባት፣ ዙሪያሽ ያሉ ቤተሰቦችሽ ደግሞ በእነሱ ፊት መነሳት፣ ዙሪያሽ በምታውቂያቸው ሰዎች በጣም ፊት መነሳት እጅግ በጣም በጣም ከባድ ነገር ነው። ሰው ብዙ ጊዜ የሚከፋው የሰው ልጅ ፊቱን ሲያዞርበት ነው። ቤትሽ አንድ ማስተዋል ያለብሽ ነገር ግን በአንቺ ላይ ፊቱን የሚያዞር አምላክ የለሽም። እሺ፣ በአንቺ ላይ ከሁሉ በፊት ማወቅ መረት ያለብሽ ነገር ያለ ነው። በአንቺ ላይ በልጅሽ ላይ ፊቱን የሚያዞር አምላክ የለሽም። ብዙ ሰዎች የሰውን በነገራችን ላይ ለሆኑ እነዚህ አሁን ፊታቸውን አዞሩብኝ፣ ፊት ነሱኝ የምትያቸው ሰዎች በአጠቃላይ ለሆነ ሰው እንትናዬ እንትናዬ ገለየ፣ ገለየ ሲሉ ልትመለከች ይችላለሽ። ብዙ ጊዜ በዚሽ ምድር ላይ ያለን ሰዎች በአጠቃላይ የሆነን ሰው እንትናየ እንትናየ የምንለው እስካለው ድረስ እስካገኘ ድረስ የሆነ ነገር እስከሆነ ድረስ ነው። ከዛ ውጭ ግን አለደለ ዝናው፣ ሀብቱ፣ ጤና ሁሉም ነገር ሲጠፋ፣ እነዚህ ሰዎች በአጠቃላይ አብረው ጠፊዎች ናቸው። በአንቺ ግን በደስታሽን ጊዜ፣ በሀዘንሽን ጊዜ፣ በከፋሽ ጊዜ ማንም ሰው ሳይሰማሽ ባለቀሸባቸው ጊዜያቶች ሁሉ ፊቱን የማያዞርብሽ አምላክ አለሽ። ቤት እና ምንም አይነት ምክር ልመክርሽ አይደለም። አንቺ ልትመከር ሰው አይደለሽም። ግን ጊዜ ጣለኝ ብለሽ ጊዜ ገፋኝ ብለሽ ሰዎች ፊታቸውን አዞርብኝ ብለሽ በምንም ታምር የሚወድሽን አምላክ ክርስቶስ ኢየሱስን እንዳታማረሽ። እሱ አለ አንቺን ከብዙ ይቅርታ አሁን ቅድም ያልከው እራስን ማጥባት ሴተኛ አዳሪ መሆን ማለት ከየት ነው የሚመጡት? ከእንደዚያንን ነገር እኮ ነው የሚመጣው አይደል? አሁን እኔ ልጄን ለማሳደግ ስል እንደዚያንን ነገር ውስጥ ብገባ ማነው ተጠያቂው? እኔ ነኝ ማለት አንዳንዴ ሰው አማራጭ ሲያጣ ነው እንደዚያ አይነትወት ውስጥ እና እንደዚህ አይነት ህይወት ውስጥ ብገባ መግባቴንስ፣ ማለት አሁን እንደዚህ ብዬ አለመናገር እንጂ አለመግባቴንስ ማን ያውቃል። አሁን አንተ መከራ በሚለው ነው እንጂ ያዝከው። እንደዚህ አይነት አጥያቶች እኮ ደፍረን አናወራቸውም አይደል? አንናገራቸው ለምን ታውቃለህ? ህይወትን እና ራስንም ለማጥፋት ቢሆን ሰው እንደዚህ አላን ያው በእርግጥም እግዚአብሔር ልጅ ሲሰጠን የመኖር ትርጉም ምን እንድንጀምር ይሆናል አይደል፣ እኛ እራሳችን ስለፈለገን ግን፣ አሁን እንደዚህ በሴተኛ መኖር ካልቻልኩ ቢከብደኝ፣ ሁሌ ባህል አድርገው ገንዘብ ለማግኘት ስል አደርገው ይችላሉ። ተጠያቂው ማለ ማለት እኔ ከአቅሙ፣ በመቼም የሰው ልጅ ከአቅሙ በላይ ሲሆን ነው እንደዚህ አይነት ህይወት ውስጥ የሚገባው አይደል እና በጣም ግራ የሚገባኝ አንዳንዴ እንዳንዴ ሳስበው በእኔ ህይወት ውስጥ ማነው የሚጠየቅበት?